በዘመናዊው ዓለም ሁሉም ነገር ወደ ዲጂታል እየተለወጠ ነው፣ ገንዘብንም ጨምሮ። በኢትዮጵያ ውስጥ ደግሞ የሞባይል መኒ አገልግሎት እየጨመረ ነው። ከዚህም መካከል ትልቅ ስም ያላቸውን ሁለት አፕሊኬሽኖችን እናያለን፣ ቴሌ ብርና ሲቢ ብርን። በዛሬ ቪዲዮአችን ውስጥ ደግሞ የተሻለው ማን ነው፣ የተለዩ ጥቅሞቻቸውስ ውስጥ የትኛው ነው፣ ለተጠቃሚዎች ውስጥ የቱ የተሻለ ነው የሚለውን እናያለን ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰዎች ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩን፣ አይቆጥርባችሁም። በመጀመሪያ ስለ ቴሌብርና ስለ ሲቢብር በአንድ ደቂቃ ገለጻ አላደርግላችሁ። ቴሌብር በ2021 ዓመተ ምህረት በኢትዮ ቴሌኮም የተጀመረ የመጀመሪያው የሞባይል መኒ ገንዘብ መላላኪ አፕሊኬሽን ነው። በአንድ ዓመት ውስጥም ከ20 ሚሊዮን በላይ ተጠቃሚዎችን ያፈራ ተቋም ነው። ሲቢብር ደግሞ የኮሜርሻል ባንክ ኦፍ ኢትዮጵያ ወይም የንግድ ባንክ የራሱ የሆነ የሞባይል መኒ ገንዘብ መላላኪያ አፕሊኬሽን ነው። ይህን ካልኳችሁ ደግሞ በመቀጠል የምናየው ሬጅስትሬሽንና አክሰሳቢሊቲ ነው። ይህ ማለት የምዝገባ ሂደት ማለት ነው። የቴሌብር ተጠቃሚ ለመሆን በቀላሉ ኮኮ 127 መሰላል በመደወል ወይም ሱፐር አፑን ከፕሬስቶር አውርዶ በመጠቀም በቀላሉ መመዝገብ ያስችላል። ይህ ደግሞ የማንኛውም የባንክ አካውንት ሳያስፈልጋችሁ በቀላሉ አገልግሎቱን ማግኘት ትችላላችሁ ማለት ነው። የሲቢ ብር አገልግሎትን ለመጠቀም ግዴታ የባንክ አካውንት ሊኖራችሁ ይገባል። በመቀጠልም እነሱ የባንክ አካውንታችሁን ከሲቢ ብር የሞባይል አፕሊኬሽን ጋር ያገናኙታል። በዚህ መንገድ ምዝገባውን መጨረስ ትችላላችሁ። በመቀጠል ደግሞ የምናየው ገንዘብ መላክና መቀበልን ነው። ይህን በምናየበት ሰዓት ሁለቱም አፕሊኬሽኖች ዋናው ተግባራቸው ገንዘብ መላክና መቀበል ነው። ከቴሌ ብር በቀላሉ ስልክ ቁጥርን በመጠቀም ብቻ ገንዘብ መላክ ይቻላል። ባንክ አካውንት የሌላቸው ሰዎችም ስልክ ቁጥራቸውን በመጠቀም ብቻ ገንዘብ መቀበል እና መላክ ይችላሉ። እንዲሁም የማብራት ክፍያ፣ የውሃ ክፍያ፣ የኢንተርኔት ክፍያ፣ የመሳሰሉትን ክፍያዎች በቀላሉ መክፈል ያስችላል። ያ ደግሞ ጊዜያችሁን ይቆጥባል። ብዙ ጥቅሞችም አሉት። ሲቢ ብር ደግሞ ከአካውንት ወደ ሌላ አካውንት በቀላሉ ገንዘብን መላክ ያስችላል። ይህ ደግሞ ጥሩ ነው። በመቀጠል ደግሞ የምናየው ኮሚሽን ነው። ኮሚሽን ማለት እናንተ የምትፈጽሟቸው እያንዳንዱ ትራንዛክሽኖች የሚቆርጣችሁ የገንዘብ መጠን ማለት ነው። ቴሌብር በጣም ዝቅተኛ ኮሚሽን አለው። አንዳንድ ክፍያዎችም እንኳን በነፃ ናቸው። ይህ ደግሞ ለተጠቃሚዎች በጣም ጥሩ እድል አለው። ሲቢኢ ብር ደግሞ ኮሚሽኑ ትንሽ ከቴሌብር ከፍ ያለ ነው እንደምትልኳቸው የገንዘብ መጠኖች የተሰላ ነው። ይህን ካልኳችሁ ደግሞ አፕሊኬሽኖቹን ስናይ ደግሞ ቴሌብር በጣም ጥሩ ዲዛይን እና ጥሩ ፊውቸርም አለው። ከፕሪሶር አውርዶ ለመጠቀም በቀላሉ ማውረድ ይቻላል። በውስጡም የአማርኛ ቋንቋ፣ የእንግሊዝኛ ቋንቋ እንዲሁም የአፋን ኦሮሞ ቋንቋን ያካተተ ነው። ይህ ደግሞ ለተጠቃሚዎች ምቾትን ይፈጥራል። ሲቢ አፕ ደግሞ ጥሩ ገጽታ፣ ጥሩ ፊውቸር እንዲሁም ቋንቋዎችን ያካተተ ነው። በመጨረሻም የቱ ይሻላል ብለን ስናስብ የባንክ አካውንት የሌላችሁ ሰዎች እንዲሁም የተለያዩ የቢል ክፍያዎችን ለመክፈት የማይመቻችሁ ሰዎች ቴሌብርን ብትጠቀሙ ተመራጭ ነው። የባንክ አካውንት ያላችሁ ሰዎች እንዲሁም ትልልቅ ትራንዛክሽን መፈጸም የምትፈልጉ ሰዎች ሲቢኢ ብርን መጠቀም ትችላላችሁ። እናንተስ የቱን ትመርጣላችሁ? የዛሬ ቪዲዮአችን ይህንን ይመስላል። ማንኛውም ጥያቄና ሐሳብ ካላችሁ ኮመንት ስር መስጠት ትችላላችሁ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። አመሰግናለሁ።